በሀላባ ዞን ዌራ ዲጆ ወረዳ የምትገኘው ሲምቢጣ ቀበሌ የቀደመ ታሪኳ አሁን ካላት ገጽታ ጋር ፈጽሞ የማይገናኝ ነው። ሲምቢጣ ትላንት ላይ ዝናብ በዘነበ ቁጥር ከፍተኛ ጎርፍ ይከሰት ስለነበር ይህን ተከትሎ መፈናቀል፣ የሰው ህይወት መጥፋት፣ የንብረት ውድመትና በዚህ መነሻነትም የተለያዩ ወረርሽኞች በከፍተኛ ደረጃ ይከሰትባት ነበር። በእነዚህ ምክንያቶች ደግሞ በቀበሌው ላይ የተረጂዎች ቁጥር ከፍተኛ እንደነበር የአካባቢው ነዋሪዎች ይናገራሉ። ዛሬ ላይ በብርቱ ክንዶች ይህን ታሪኳ ሽራም ተረጂ ከነበረችበት ተላቃለች። ቀበሌዋ አሁን ላይ ከራስ አልፎም ምስራቅ አፍሪካን ያዳረሰ የተተረፈረፈ ምርት የሚገኝባት ቀበሌ በመሆንም በሀገር አቀፍ ደረጃ ስሟ በቀዳሚነት ይጠቀሳል። የሲምቢጣ ቀበሌ አርሶ አደሮች የተሞክሮ መቀመሪያ ሆኖ ለበርካቶች ልምድ መቅሰሚያ በመሆን እያገለገለች ያለች ቀበሌ ናት። በዚህ ቀበሌ የአርሶ አደሩን ኑሮ የሚያሻሽሉ የገጠር ኮሪደር ገቢራ የመደረጉም ደግሞ ዘመናዊ አኗኗር ከምግብ ዋስትና ጋር ተሳስሮ የተሻለ ተጠቃሚ እንዳደረጋቸው የአካባቢው አርሶ አደሮች ነግረውናል። ይህኛው ሰላማዊ ህይወታቸውም ከቀደመው ጋር የሰማይና የምድር ያህል እንደሆነም በመጠቆም ስንብጣ እንደ አጋጣሚው የዛሬ ከስምንትና ከሰባት አመት በፊት የነበረው ስንብጣ ኢዳ ነበር። ለሀገሪም ኢዳ፣ ለራሷም ኢዳ ነበረች። የነበረች ኢዳ ሌላ ነገር ሰሆን ኢዳ ሆኖ ተነበረ ውሃ ነበር፣ ጎርፍ ነበር። ያ ጎርፍ በጥቂሉ ሚሄደውን አቅጣጫ ሲቶ በሰዎች ላይ ብቻ ሲመራ ነበረ። ጎርፍ አደጋ አርጓት ቃን ለቃ ስንብጣ ሌላ ቦታ ተፈናቅላ የምትኖረው ስንብጣ የሰው ቤት ነው። ሰው የሚኖረው ከብቱንም ሆነ ምንም ሆነ ያለው ነገር ሁሉ ተነዶ ሌላ ቦታ ነው የሚቆየው። አሁን ደግሞ በዚህን ሰዓት የመጀመሪያን ዕዳ አራግፋ ከማንኛውም መለመን ከማንኛውም ዜጋ እርዳታ ከመጠበቅ የራሷን ስራ ፈጥራ በራሷ ስራ ጀምረ ነው ይህንን የደረሰችው በዛሬ ሶስት ዓመት ቀጥሎ ለራሷ አልፋ ለአገር ለክልል ለፌዴራል ለዞን ለወረዳ ሁሉ የሚበቃውን ፍራፍሬና አትክልቶችን የሚያስፈልጉትን ነገሮች ሁሉንም እዛ ለማድረስ ችላለች ለትንሽ ጊዜ ውሃ መጥቶ ሁሉ ምንም አበላሽን አበላሽቶ ወደ ዜሮ ጥሎን ከዜሮ እንደገና ኢንዱስትሪ መጥቶ አንድ ኢንዱስትሪ መጥቶ በቃ በዛ ቦታ ምክንያት አድርጎ ለመንግስት አስታውቆን እቺን ቦይ ካወጣ በኋላ እቺ ውሃ ከመሬት በከላይ ሁለ የነበርነበት አላየንም ነበር። አላህ አስታውቆ እች ውሃ ተፈልፍለ ወጣች። አሁን በቃ አስፊተን ለገባ የሚያቀርበው አሁን ሙዝ፣ ቲማቲም ጠቅልል ለገባ ሁሉ ሲጫን ነው አለው ነው። በአካባቢያቸውም የተከናወነው የገጠር ኮሪደር ልማት ስራ ህይወታቸውን ወደ አዲስ ምዕራፍ እንዳሸጋገረውም ነግረውናል። ገባ ሄደን የምናመጣውን ነገር ፖቴንሻሎችን ሁሉንም በአንድ ሁለት ሺ ካሪ ውስጥ ጥሩ ቤት፣ የከብት ቤት፣ የሰው ቤት፣ የልጆች ቤት ያለው ማቴሪያሎችን ሁሉ ሁሉም የሚበላ አትክልቶችን ደግሞ ሁላችንም በአንድ ግቢ ውስጥ በማግኘታችን ጥሩ ልብ፣ ጥሩ ደስታ ነው ተሰማን። ለእኛ ማንም ሰው ወደ ከተማ አንቀሳቀስም። ከተማ የምንሄደው አንድ ጨው ብቻ ልናመጣ ነው። ያለው ፍራፍሬዎችና ያለው ለሰው ልጅ የሚያስፈልግ ፖተንሺያል ሁሉም እዚህ ውስጥ አለ። ትሩፋቶች ሁሉም በሳር ቤት ነበርን። ይህንን መሰለ ውብ ምርጥ ቤት ሚኒስቴራችን ዶክተር አብይ ሰርቶ ሰጥቶናል። እዚህ ጋ ክላስቴር ሆነን ስድስት ሰው ቲማቲም በአንድ ላይ እየሰራን ነበረን። አንድ ላይ እንደገና እሱን አንስተን ጎመን ጥቅል እየሰራን ነበረን። አሁን ኮሪደር ውጤት እዚህ ውስጥ አንድ ሺ ስድስት መቶ ካሪ ነው። በሱ ውስጥ ሙሉ ሙሉ ፍራፍሬ አለ። የሲንቢጣ ቀበሌ ዛሬ ላይ ሁሉን አብቃይ በሁሉም የምርት አይነት ውጤታማ ሆናለች። የአካባቢ አርሶአደሮችም ከዚህ ስራ የተትረፈረፈ ምርት በማግኘት ላይም ናቸው። በተለይም በጓሮ ልማት ላይ የተሰሩ ስራዎች እንደ ሲንቢጣ ላሉ ቀበሌያት የተሻለ የግብርና ምርት እንዲያገኙ እንዳገዛቸውም የሀላባ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊው ሀይ ኑርዬ ይገልጻሉ። ጓሮ ልማት ላይ የተቀናጀ ግብርና ለቤተሰብ ብልጽግና ተብሎ በተለይ ሰላሳ አርባ ሰላሳ ውጤት ነው ሲንቢጣ። ሲምብጣ ከዚህ በፊት እንደ ዞን በጎርፍ የሚጠቃ ለተለያየ ጊዜ ለእርዳታ የሚዳረግ ቀበሌ ነው። ያንን ቀበሌ ምናልባት ተግባራቶቹ እየሰፉ ነው የሚሄዱት። በጋ ላይ ልክ መሀል ታህሳስ ጥር አካባቢ ትመጡ። ስንብጣ ላይ የመስኖ ጥቅል ጎመን፣ ጎመን ትማትም በብዛት ነው የሚመረተው። እስከ ጅቡቲ ድረስ የሚጫን ትማትም ከዛ ይወጣል። ስንብጣ ላይ ያለው መሰረታዊ ችግሩ ጎርፉን ወደ ወንዝ ነው ያስገባ ነው። ከዛ በኋላ ግን አርሶ አደሩ ተረጋግቶ እርዳታ ከሚሰፈርበት አሁን በቂ ትማትም በቂ ጥግል ጎመን ለሀገሪቷ ለተለያዩ አካባቢዎች እያቀረበ ያለበት ሁኔታ አለ። በዞኑ የተለያዩ ምርቶችን በክላስተር አርሶ አደሩ እንዲያለማ መደረጉን ያነሱት ኃላፊው፣ ይህም የተሻለ ምርት እያስገኘ እንደሆነ ይናገራሉ። በርበሬም በሁለት ሲዝን ነው እንደ ዞን እያመረትን ያለነው በበልግም በማህርም አጠቃላይ በሁለቱም ሲዝን ከ11ሺህ ሄክታር በላይ በርበሬ ይመረታል አላባ ዞን ላይ ከዚህ ውስጥ ወደ 4 ሺህ ሄክታሩ። በክላስተር ለማድረግ የሰራናቸው ስራዎች አሉ። ከነዛ ክላስተሮች አንዱ የክላስተር ነው። ክላስተር የሚጠቅመው አንዱ እርሻውን ለማረስ ነው፣ መካናይዜሽን በአግባቡ ለመጠቀም ቴክኖሎጂን ለመጠቀም ግብአት ለመጠቀም አርሶ አደሩ ምርታማነትን እንጨምር የገበያ ትስስር ለመፍጠር ይሄ ትልቅ እድል ስለሚፈጥር እንደ ዞናችን የበርበሬ ምርታማነትን ለማሳደግ አርሶ አደሩን ተጠቃሚ ለማድረግ በዚህ ልክ እየሰራ ነው። ምርታማነት አንጻር በሄክታር ከ12 ኩንታል በላይ ይገኛል። ሁሉንም ሰብሎችን በክላስተር እያደረግን ነው። ባለፈው አመት ከነ ድግግሞሹ አጠቃላይ ወደ 68 ሺህ ሄክታር መሬት በሰብል ሸፍንናል። በበልግም በማረም ከዚህ ወደ 3 ንጽብ 7 ሚሊየን በላይ ምርት ይጠበቃል። የበልግም የማረም ከነዚህ ውስጥ ወደ 28 ሄክታር መሬት በክላስተር ነው የመዝራት ስራ የሰረ ነው።